ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅም የሆኑ አጫጭር የሆኑ ልብ ወለዶችን የተለያዩ አይነት ቁም ነገር አዘል ቀልዶችን፣ መጣጥፎችንና ና የግጥም ምድብሎችን እንተርካለን፣ እናነባለን እንደዚሁም እንፈትሻለን። ዛሬ አለመኖር ከተባለው በዶክተር ዳዊት ወንድማገኝ ከተደረሰው መጽሐፍ ላይ ተከታዩን ክፍል ይዤላችሁ ቀርቤያለሁ። በክፍል 11 ትረካችን ላይ ዶክተር ክብሩ ከቤቱ ወጥቶ በመኪና ውስጥ በነበረበት ሰዓት የተለያዩ አይነት ነገሮችን በሐሳቡ ያወጣ ያወርድ እንደነበረም ተመልክተን ነበር። እንደዚሁም ጓደኛውን ደስታን ለመጠየቅ ወደ ሆስፒታል በገባበት ወቅትም ነርሶቹ ባሳዩት አቀባበል በጣም ተበሳጭቶ እንደነበረም ተመልክተናል። ዛሬ ቀጣዩንና አሥራ ሁለተኛውን ክፍል ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የዶሎ ምልክት ከነካችሁም እንደዚሁም አዳዲስ የሆኑ ቪዲዮ ሲለቀቁ ይደርሷቸዋል። አለም ደራሲ ዶክተር ዳዊት ወንድማገኝ ተራኪ ከእኔ ጋር እናንብብ የዩቱብ ቻናል ክፍል 12 ደስታ በብርድ ልብስ የተሸፈነውን ፊቱን ቀስ አድርጎ ብቅ አደረገ። ስጋቱን ለማስታገስ ክብሩን ሲያየው ሰውነቱ ሁሉ ተነቃቃ። ሹክ ብለ ስታይ እኮ የፈራ ነው የምትመስለው፣ አለ ክብሩ። አዎ ፈራለሁ፣ አለ ደስታ። አልጋው ላይ በጀርባው እየተንጋለለ ከትከሻው ቀና በማለት እጁን ወደ ጓደኛው ወረወረ። ክብሩ የጓደኛውን ቀኝ እጅ በአየር ላይ ሲቀበል ዋ የሚል ድምፅ ፈጠረ እንዴት ነው ባክህ ትናንት ምነው ሳትመጣ አለ ደስታ ሆን ብሎ ጓደኛው ጸጸት እንዲሰማው ለማድረግ ክብሩ ምንም መልስ አልነበረውም? ስራ በዛብኝ ባክህ እና ስራ ቢበዛብህ ጓደኛ አናጠይቅም እንዴ ይህን አጋጣሚ ከስንት አንዴ ነው የምታገኘው እኮ አለ ደስታ አጋጣሚ አልከው አለ ክብሩ። ታዲያ በቅድ አልታመም በአጋጣሚ እንጂ፣ መለሰ ደስታ። እሱስ ልክ ነህ መምጣት ነበረብኝ። እንዴት ነው ለማንኛውም! አለ ክብሩ ወደ ጓደኛው ጤንነት እየተመለሰ አለው። ያው ወደ ግድግዳው ዞሬ ሐሳቤን ሳበጥሩ ላለው አለው። ያንተ ሐሳብ መቼም ሐሳብ ማቆሚያ የለውም አለ ክብሩ ያንተ ሳለው እንዴ፣ ሰው እኮ የሚኖረው ሐሳብ ውስጥ ነው። ሌላ ማደሪያ ምን አለን ብለነው ወደ ህም ጠላህም ማሰብ አይቀርም? አለ ደስታ። ለማንኛውም መምጣት ጥሩ ነው። ዝም ብሎ ማሰብ ደክሞኝ ነበር። ወደ ግድግዳ ዞሬ ደግሞ በሩ በተከፈተ ቁጥር ማን መጥቶ ይሆን እያሉ መሳቀቁም ይሰለቻል። አንተ ይህን ያህል ምን ያስፈራሃል? አለ ክብሩ። እንዴ፣ ለምን አልፈራ? ይሄ ሆስፒታል ነው። ብዙ ነገር ያስፈራል። ህመሙ በአንድ ወገን ያሰቃይሃል፣ በየምክንያቱ ለሚወሰደው ደም በመርፌ ትጠቀጠቃለህ፣ እሱም ያመሃል። ሐኪሙ መጥቶ ስለበሽታ ባወራው ቁጥር ትሳቀቃለህ። ምንም በጎ የመሆን ስሜት ሊኖረህ አይችልም አለ ደስታ። ቀጠልና መታመም ትግል ነው ወዳጄ። ስትታመም ደካ ደካማነት ይገባል። ጉንፋን እንኳን ጉልበትን ያሸበርቀዋል። ትክክለኛው የሰው ማንነት የሚገባ ስትታመም ነው። የምትቆጣጠረው የሚመስልህ አካል እና አእምሮህ ጥሎ ይኮበልላል። እያንዳንዱ የሰውነትህ ህዋስ ያምጻል። ይህ ደግሞ በጉልበት የምትቀለብሰው አመፅ አይደለም። ምንም አርገህ አታሸንፈውም! የራሱን መንገድ ተጉዞ በጊዜው ይለቀሃል መልሶ እስከሚያግትህ። ቀና ብሎ ክብሩን አየው። ክብሩ ምንም ሳይመልስ ሶፋ የሚመስለው ወንበር ላይ ተቀመጠ። መታም ሰውነትን ያሳያል። የማትረባና ራስን ችለህ መቆም የማትችል መሆንን በፊት ለፊት ያሳያል። ህመም ጨካኝ ነው። በቆመ አለመኖር ምን እንደሚመስል ያሳያል አለና ትንፋሹን አሳረፈ። እንዲህ ስለተሰማህ በጣም አዝኛለሁ አለ ክብሩ የሆነ ነገር መመለስ ያለበት መስሎት። ስለተሰማው ደስታ ለክብሩ ሀዘኔታ ምንም ምላሽ ሳይሰጥ ቀጠለ በጣም የሚያሳዝነው ልንገርህ፣ ህመም ከሰው ፊት ያስተኛል። የሚመጡ ሰዎች ሁሉ ጠያቂም ታካሚም አቁልቁሎ ያዩሃል። ከሰውነት ወደ አንድ የሚታይ የሚመረመር ፍጡርነት ይቀይርሃል። እቃ የሆንክ ያክል ነው የሚሰማ፣ አለ ደስታ። ይህን ሲያወራ በጣም በእርጋታ ነው፣ ንዴትም ሆነ ቁጭትም አይስተዋልበትም። ከሁሉም የከፋው ግን ስትታመም ስምህ ይጠፋል። እከሌ መሆንህ ይቀርና በሽተኛ ትባላለህ ሰው እንኳ ሲያወራ ደስታን ታውቀዋለህ። ደስታ ደስታ ያ እንኳ ታማሚው ይልሃል ብሎ ፈገግ አለ። ወላጆች የሰጡህ መለያ ስምህ ይቀርና የስኳር በሽተኛ፣ እዚያ የተኛው ቲቪ በሽተኛ እየተባልክ ከሰውነት ወደ በሽተኛነት ከዛም ወደ አንድ በሽታነት ትለወጣለህ። በቅ አለቀ። ይህ እንግዲህ እኔም አንተም በጣም ብዙ ጊዜ ያደረግነው ነው። ስትታመም ግን ይገባል ይህ እንግዲህ እኔ በአደጋ ምክንያት ስለተኛው የገባኝ ነው፣ አለ ደስታ። እውነትን ነው አናስተውሎም እንጂ ብዙ ችግር አለ። አሁን እንኳን እዚህ ስመጣ በአግባቡ የሚያናግረኝ አንድም ሰው አላገኘውም፣ አለ ክብሩ። ኧረ ምን ነው? አለ ደስታ። ክብሩ የደስታን ጨዋታ ወደ ራሱ ጉዳዩ ሊጎትተው እየሞከረ እንደሆነ ያውቃል። እዚያ ታች አስተናጋጇ ቀና ብላ እንኳ ሳታይ ነው ስንተኛ ፎቅ እንደተኛ የነገረችን። እዚህ ደግሞ ነርሷ ጭራሽም ለማነጋገር ፈቃደኛ ያልነበረችም አስቸጋሪ ነገር ነው ሲል አብራራ። ያው ምልህ፣ አሁን አንዳቸው እንኳን ቀና ብለው ቢያዩ ኖሮ እኮ በአንድ ጊዜ አቀባበላቸው የተለየ ይሆን ነበር፣ አለ ክብሩ። በእርግጠኝነት ለምን? አለ ደስታ፣ የሚያውቀውን መልስ እየጠበቀ። እኔ ስለሆንኩ ነው አለ ክብሩ። አንተ ማን ነው ጥያቄው? አለ ደስታ። ክብሩ ነኛ፣ መለሰ ክብሩ። እኮ እሱ እኮ ነው ችግሩ አለ ደስታ። ሆነ ጉረኛና በራሱ የሚመካ ከመሆኑ በላይ ማለት ነው አለ ደስታ። ጥፊን በቀልድ መልክ ነው የሚማታው እሱና ሌላም አለ ክብሩ። ሌላውማ መሠረታዊ መሰረታዊ ችግር ነው አለ ደስታ። እንዴት? አለ ክብሩ። የሰው ማንነት መስፈሪያው ሰው ሆኖ መፈጠር ብቻ ነው ብሎ ክብሩ የሚለውን ጠበቀ። ክብሩ መልስ አልሰጠም። አንተ ልትሰፈር የሚገባ በሰውነት ነው እንጂ ክብሩ ወይም ውቢት ስለሆንክ አይደለም አለ ሆን ብሎ የውቤትን ስም እያነሳበት፣ ችግሩ ግን ያው አንተ ራስን የምትሰፍርበት ሚዛን ነው። እኔ ክብሩ ነኝ፣ የተማልኩ ነኝ፣ ያወኩ ነኝ ባልክ ቁጥር ሚዛንን እየቀየርክ ነው። በመሆኑም መማርና አዋቂነትን የሚያውቅ ሰው ሊያከብር ይቸግረዋል። አለ ደስታ። ቀጠልናም በግልባጩ ደግሞ ይህ ራስን የምትሰፍርበት ሚዛን ሌላውንም የምትመዝንበት ሚዛን ይሆናል። በመሆኑም አንተ አንተ ላይ ሌላው ሲያደርገው የሚያናድድህን አንተ ሌላው ላይ እያደረክ ትኖራለህ። ስለዚህ ሰው ለአንተ የሚገባህን የሰውኛ ክብር የማይሰጥ አንተው ራስህ የሰውኛ ክብር መስጠት ስለሚያለግጥህ ነው፣ አለ ደስታ። ስለዚህ፣ ጠየቀ ክብሩ፣ ስለዚህማ የምታገኘው እጅህን ነው ማለት ነው? አለው ደስታ ምን ታደርገዋለህ በሚል አይነት አይኑን ወደ ግራ፣ አንገቱን ወደ ቀኝ ትከሻው እያዘነበለ እሺ ልቀበልህ። ግን ሰው በሰውነቱ ብቻ እንዳይመዘን የሚያደርገው ምንድን ነው ሲል ጠየቀ። ራስ ወዳድነት አለ ደስታ። ባጭሩ ራስ ወዳድነት አለ ክብሩ፣ ግራ እንደ መጋባትም እንደ መጠየቅም። ራስ ወዳድነት በጣም መሰረታዊ የሆነ የሰው ልጅ ባህሪ ነው። ለመኖርም አስፈላጊ ነው። ከሌሎች ጋር የምንኖረው ሌሎችን ስለምንወድ ሳይሆን ከሌሎች ጋር አለመኖር ስለማንችል ነው። ገዳም እንኳ ብትገባ ከሌሎች ገዳም ከገቡ ሰዎች ጋር የምትኖረው ከሌላው ማምለጥ የሚባል ነገር በሕይወት ውስጥ ስለሌለ ነው። በአንድ ወይም በሌላ መልክ አንተ ፈለክም አልፈለክም ሌሎች ለአንተ መኖር አስፈላጊ ናቸው፣ አለ ደስታ። ስለዚህ አለ ክብሩ፣ በመሆኑም ለራስህ ስትል ከሌሎች ጋር መኖርን ትቀበላለህ ታዲያ መቀበሉ ምን ችግር አለው? አለ ክብሩ ምንም ምንም ችግር የለውም። ችግሩ የሚመጣው ከሌሎች ጋር ስትኖርና የአንተ ግለሰብነት እንዴት ይጠበቃል በሚለው ነው። ከሌሎች ጋር በመኖር የአንተነትን ማጣት አትፈልግም። ማንነት እንዲጠፋ አትፈልግም። ስለዚህ መሰረታዊ ፍርሃት ከሌሎች የምትለይበትን መንገድ እንድታስብ ይገፋፋል። እኔ ከሌላው የምለየው እንዴት ነው ብለ ከሌላው የሚያመሳስልን ሳይሆን የሚለይህ ላይ ታተኩራለህ አለ ደስታ መሰረታዊ ፍርሃት ስትል ምን ማለት ነው አለ ክብሩ በጥሞና እየሰማው እንደነበረ ለደስታ እያሳውቀው መሠረታዊ ፍርሃት ማለት በሌሎች እንዳልወሰድ እንዳልጠፋ እንዳልደፈር ብለህ የምትፈራው ነው በመንገድ ላይ የሄድ ከኋላ የእግር እርምጃ ስትሰማ ዞር ብለ ማን እንደመጣታ ያለ በአብዛኛው ዞር የምትለው የተቀደደ ሱሪ አድርጌ ያለውና ታየብኝ ይሆን ወይ ከሚል ፍርሃት ሳይሆን የሆነ ነገር ቢመጣ እስከሚል ፍርሃት ነው። የሚገርም ደግሞ አንድ ጊዜም ከወደ ኋላ የመጣ አደጋ አጋጥሞ ባያውቅም እንኳ ከኋላ ኮቴ ስትሰማ አደጋ ውስጥ የመሆን ስሜት ነው የሚሰማ። የሚገርም ነው አለ ደስታ። ክብሩ ጭንቅላቱን ነቀነቀ። ሌላው ደግሞ ተመልከት፣ የአንተን ቤት እንውሰድ። በግንብ አጥር የታጠረ ሆኖ በዘበኛ ይጠበቃል። ውሾች አሉ። በሩ ቁልፍ ሆኖ ከአጥሩ በላይ ኤሌክትሪክ የሚያስይዝ ወይም እጅ የሚገሸልጥ ሽቦ አለ። በሽቦ ስር ድንገት አንዱ ሌባ ይህን ሁሉ አልፎ የግንቡ አናት ላይ እጁን ወይም ጭኖቹ ቢያርፉ ግሽልጥልጡ እንዲወጣ በኮንክሪቱ ላይ የተሰኩ የጠርሙስ ስብርባሪዎች አሉ። ከዚያ ቀጥላ የቤትህን በር ቆልፈ፣ በድጋሚ መስኮቶች መዘጋታቸውን አረጋግጠ፣ ከዚያ ደግሞ የመኝታ ቤትህን በር ቆልፈ ትተኛለ። እሺ አያልቅበት ብሎ ክብሩ አቋረጠው። ደስታ ግን ቀጠለ። እሱም አይበቃም። አልጋ ውስጥ ገብተህ ብርድ ልብስ ብርድ ልብስ እንዳይኮሰኩስህ አንሶላ አንሶላው እንዳይቀዘቀስህ የሌሊት ልብስ ደራርበህ፣ ቀኑን ሙሉ በአንድ ሸሚዝ በንፋስ ላይ የምትውል ሰው መኝታ ቤት ውስጥ ግን እንዳይበርድ ትፈራለህ፣ አለው። ፈሪዎች ነን፣ ሌላው የሚያጠቃን ይመስለናል። ጎዳና ላይ የሚያደርሰው ብርዱን ይለምደዋል። ፀሐዩን ይችላል፣ አውሬ እንኳን ይላመዳል ሰውን ግን ይፈራል እንዴት አለ ክብሩ እንስሳ የሰውን አይፈልግም ሰው ነው ሰውንም የሚፈልግ አንዲት ነዳይ ከአውቶብስ መጠበቂያ ውስጥ ከምትተኛ ከቤተ ክርስቲያን ጣዛ ስር መተኛትን የምትመርጠው ሲነጋ የሚጣልላትን የሚጣለላትም ምጽዋት ጥበቃ ብቻ አይደለም ጨካኝና ክፉ ሰውን ቢሆን በራሱ መንገድ ፈጣሪውን ስለሚፈራ ክፉ ስራውን በፈጣሪው ደጅ የመከወን እድሉ አነስተኛ በመሆኑ የደህንነት ስሜት ስለሚሰማት ነው። ዞሮ ዞሮ መሰረታዊ ፍርሃት ያልኩ ይህን ነው። ሌላ ሰው እንዳያጠቃን ብለን የምንፈራውን ማለት ነው። በቀላሉ እንዲገባ አለው፣ ደስታ ድንገት የተናገረው ለክብሩ ያልገባው ከሆነ ብሎ ገባኝ። ስለዚህ አለ ክብሩ ጨዋታውን ለማስጨረስ ያው እኔ ከሌላው በምን ልለያለሁ? ስትል በአጋጣሚ ከሌላ ሰው ጋር የማያመሳስልን ጥቂት ማንነት እየሰበሰብክ በትልቁ ከሁሉም የሰው ዘርጋ መተሳሰርን ትተህ በሰፈር፣ በዘመድ፣ በአብሮ አደግነት፣ በዘር፣ በሃይማኖት፣ በአገር፣ በሙያ፣ በኑሮ ደረጃ ወይም እንዳንተ ውሸት እውቀት፣ ምናምን ራስን ከሌሎች ለይተህ አንተን የሚመስሉ ብዙዎችን ትተህ በአንድ ቡድን ውስጥ ትካተታለህ። የሚያሳዝነው ይህን እንኳን ስናደርግ አሁንም ግለሰብነታችንን እያጠፋ መሆኑን አለመገንዘባችን ነው፣ አለ ደስታ። በቡድን ስትሆን እንዴት ነው እሱ የሚጠፋው? አለ ክብሩ። ያው ነው እኮ ራስን ከሌላው የምትለይበት ሰው የመሆነ የብቸኝነት ፍርሃት እንድታስብ ይገፋል። እሺ በሱ ተስማማሁ፣ አለ ክብሩ። በጣም ጥሩ ግን ከሷ አመልጣለሁ ብለህ የምትመርጠው መንገድ ወደ አንድ ቡድን ውስጥ ይከተሃል። እሺ አለ ክብሩ። ለህፃን ልጅ የማስረዳ መሰለኝ አለ ደስታ። እንደ ማለት ነው የውሸት እውቀት ባለቤት ብለኝ የለ አለ ክብሩ። ታዲያ እኮ እሱ ህፃን ማለት አይደለም። የህፃን እውቀት እኮ እውነት ነው። ማደግ የሚሉት ነገር እኮ ነው እውነትን የሚያጠፋው ምክንያቱም ነፍስ ማወቅ ሌሎች ከአንተ በፊት የነበሩ ሰዎች ለራሳቸው እንዲመች አድርገው የፈጠሩት ዓለም ውስጥ መኖርን ያስገድዳል። ስለዚህ ከእናትህ ማጸን ስትወጣና በአፍላነት ዘመን ያደግህበት የእውነተኛ ዓለም ዕውቀት እየደበዘዘ ሄዶ በታሪክ በተደራጀው ዓለም ውስጥ መኖር አዲሱ እውነት ይሆናል አለው። እሺ ዛሬ ደግሞ የተለየ ነው። እባክህ አዋቂም አይደለ የህፃንም ያህል እንኳን አታውቅም አልከኝ ብለህ ብለህ አለ ክብሩ፣ ከልቡ ግን አልተናደደም። አንተ ይሄ የእውቀት ነገር ለምን እንደዚህ አንገበግበዋል? አለ ደስታ። እንዴ ያለኝ እኮ እሱ ነው፣ ሌላ ምን አለኝ? አለ ክብሩ። ይኸው ይሄን እኮ ነው ያልኩ፣ በአንድ ጊዜ ራስን ከሰው መሆን ወደ አዋቂ መሆን አወረድከው አለ ደስታ። ብሎ ሳቀ ክብሩ ጓደኛው እንዴት አድርጎ ወደተነሳበት ሐሳብ ሐሳብ እንደተመለሰ በመገረምና ለማለት የፈለገውን በራሱ ምሳሌ ስላስረዳው። ደስታ ግን አልጨረሰም። ሰው መሆን ነው ትልቁ ማንነት። አንተ ጥቁርም፣ አፍሪካዊም፣ ኢትዮጵያዊም፣ አዲስ አበባዊም፣ ሐኪምም፣ ጓደኛም፣ ክርስቲያንም፣ የውቢት ተስፈኛ አፍቃሪም መሆነ አይደለም ቁም ነገሩ። ሰው መሆን ነው። ከዚህ ሁሉ የሚበልጠውም የሚቀድመውም የሚዘልቀው ሌላው ሁሉ በሰውነትህ እንድትኖር የተመቻቸልህ ነው አለና፣ ደስታ ክብሩን አተኩሮ ማየቱን ቀጠለ። እርፍ አለ ክብሩ። በትክክል በሰው ልጆች ታሪክ ውስጥ ትልቁ አምባገነን ማን ይመስላል አለና ጠየቀው። ደስታ አላውቅም፣ ሂትለር ምናልባት? ከእኛ ከኛ ሀገር ደሞ መንግስቱ ኃይለማርያም ሲል መለሰ። ክብሩ አፉ እንዳመጣለት አይደለም፣ በታሪክ ውስጥ ትልቁ አምባገነን ታሪክ ራሱ ነው። ሁላችንም የታሪክ ተገዦች ነን፣ ብሎ ድንገት ብሎ ደረቱን ያዘ። ደስታ ምን ነው አለ። ክብሩ አመመህ እንዴ አለው ጥያቄውን በመቀጠል ይህን ያህል ዓመት ሐኪም ሆነ ሰርተ በአንድ ጊዜ ሁለት ጥያቄ ህመምተኛ መጠየቅ ግራ እንደሚያጋባ ለማወቅ ይገርመኛል። አለ ደስታ እንዴት ደግሞ ምን አልኩ አሁን? አለ ክብሩ። ይኸው አሁንም እኮ በአንዴ ሁለት ጥያቄን ጠየቀኝ። የቱን ልመልስ? ምን ነው አልከኝ፣ አመመህ እንዴ አልከኝ። ከዚያ እሱን ላስረዳህ ደግሞ እንዴት እና ምን አደረግኩ ብለህኝ ሌላ ሁለት ጥያቄ በአንዴ ጠየከኝ? አለ ደስታ ሆም ብሎ ነገሩን ለማወሳሰብ እየጣረ። እንግዲያው ግን ምን ይሻላል ሲል ክብሩ፣ ደስታ ጭንቅላቱን ከተንጋለለበት ቀና አድርጎ አይኖቹን አፍጥጦ አየው። ክብሩ አካሄዱ ስለገባው የጠየቀውን ጥያቄ በሌላ ሳያስከትል ዝም አለ። አሁን ጥሩ ነው አለ ደስታ። ሁለቱም ተሳሳቁ! እሺ እንዴት ነው ግን? አለ ክብሩ ወደ ቁም ነገሩ እየተመለሰ አይ ስተነፍስ የተሰበረው የጎድን አጥንቶቼ ስለተሰሙኝ ነው አለ ደስታ። አረ፣ እንኳን በዚሁ አለፈ። እኔ እኮ ከመኪናው ጋር ስትጋጭ ሳይ በሕይወት ትተርፋለህ አላልኩም ነበር አለ ክብሩ በሐሳቡ ግጭቱ ወደ ተፈጠረበት ጊዜ እየተጓዘ